የአውሮፓ ህብረት የኢትዮጵያን የአረንጓዴ አሻራና የኢኮኖሚ ማሻሻያ ሪፎርም እንደሚደግፍ ገለጸ። ህብረቱ ከኢትዮጵያ ጋር ግንኙነት የመሰረተበትን 50ኛ ዓመት አስመልክቶም መግለጫ ሰጥቷል። ለአንዷ ለመናን ዘገባ በለጠ ታረቀኝ የአውሮፓ ኅብረትና የኢትዮጵያ ዲፕሎማሲያዊ ግንኙነት ግማሽ ክፍለ ዘመን መጓዝን ተከትሎም መግለጫ ተሰጥቷል። በኢትዮጵያ የአፍሪካ ኅብረት አምባሳደር ሶፊ ፍሮም ኢሚስ በርገር እንዳሉት ኅብረቱና ኢትዮጵያ የጋራ የሚያደርጓቸው ሰላምና ደህንነት፣ ሽብርተኝነትን መከላከል፣ ቀጠናዊ የኢኮኖሚ ውህደት መፍጠርና ለብልጽግና መትጋት አንድ የሚያደርጓቸውን የጋራ ጉዳዮች መሆናቸውን አንስተዋል። ኅብረቱም በኢትዮጵያ ሁሉን አቀፍ ድጋፍ ማድረጉን እንደሚቀጥል ነው አምባሳደሩ የተናገሩት። ኢትዮጵያ በዓለም አቀፍ ግንኙነት ውስጥ የአውሮፓ አጋርነት ትልቅ ስፍራ ይዛል። ኅብረቱም ለኢትዮጵያ የሚያደርገውን ድጋፍ አጠናክሮ ይቀጥላል። የአረንጓዴ አሻራ፣ የኢኮኖሚ ማሻሻያ ሪፎርሙ፣ ግብርናና ቴክኖሎጂ እንዲሁም ዲጂታላይዜሽን ድጋፍ የሚደረግባቸው ዘርፎች ናቸው። የአውሮፓ ኅብረት የሕግ የበላይነት እንዲከበር፣ ሰላምና መረጋጋት እንዲሰፍን፣ ውይይትና ሀገራዊ ምክክር ቀዳሚ ስፍራ እንዲይዝ የሚያደርገው እገዛም ይቀጥላል። ይህ ሲሆን የአውሮፓ ኩባንያዎች በኢትዮጵያ ለሚኖራቸው የልማት የስራ ፈጠራና አዳዲስ ሀሳቦች መጎልበት ትልቅ እገዛ ይሆናል። ኢትዮጵያ የባለ ብዙ ወገን ዲፕሎማሲያዊ ተምሳሌት ናት። የተባበሩት መንግስታት ድርጅትና የአፍሪካ ኅብረት እንዲመሰረቱ ያደረገቸው አስተዋጽኦ የዓለም ቅርጽ እንዲኖረው አድርጓል። የዚህ ውጤት ባለክብርም ነች ብለዋል። በሌላ በኩል የሁለቱ ሀገራት ግንኙነት ከፖለቲካና ኢኮኖሚ ያለፈ ነው ያሉት አምባሳደሯ፣ ቀጣዩ የህብረቱ ግንኙነት ወደ ህዝብ ለህዝብ እያደገ እንደሚሄድም ነው የተናገሩት። ኢዩ ኢትዮጵያ የአውሮፓ ኅብረትና የኢትዮጵያ ግንኙነት ከፖለቲካ በላይ በማህበራዊ ጉዳይ ይጠናከራል። በባህል በትምህርት እድል ልውውጥም እንዲሁ ይጠናከራል። የኢራስመስ የውጭ ትምህርት እድል ፕሮግራም ብንመለከት በደርዘን የሚቆጠሩ ኢትዮጵያውያንን እድል እየሰጠ ነው። በንግዱ ዘርፍ ያለውንም ብንመለከት አሁን ካሉ ዓመታዊ የአንድ ቢሊዮን ዩሮ ያለፈ ልውውጥም እንፈጥራለን። የኢኮኖሚ ግንኙነቱ ደግሞ የጋራ ፍላጎትና መከባበርን መርህ ባደረገ መልኩ የጋራ ችቧችንን በሚለኩስ መልኩ እንዲሆን እንሰራለን። ድርቢያብር አንበሳ ያስር እንደሚሉት ኢትዮጵያውያን ትብብርን መሰረት አድርጎ የቀጣዩ 50 ዓመት ዲፕሎማሲ ይሰራል። በኢፌዴሪ የውጭ ጉዳይ ሚኒስቴር አውሮፓና አሜሪካ ሀገራት ዳይሬክተር ጄኔራል አምባሳደር አብርሃም መንግስቱ በበኩላቸው ኢትዮጵያ ለአፍሪካ ቀንድ ሰላምና መረጋጋት ያበረከተችው አስተዋጽኦ ትልቅ መሆኑን አንስተዋል። የአውሮፓ ኅብረትና የኢትዮጵያ ግንኙነት የአውሮፓ ኅብረትና የኢትዮጵያ ግንኙነት 50 ዓመታት ሞላው ስንል ጉዞውን ማየትና መገምገም ያስፈልጋል። ይህንንም ስንመለከት በብዙ ጉዳዮች አድጓል። ሽብርተኝነትን በመከላከል በሰላምና ደህንነት ተግባራት በጋራ ሰርተዋል። ኢትዮጵያ በምስራቅ አፍሪካ ሰላምና መረጋጋት የሠራችው ሥራ በዚህ 50 ዓመት ጉዞ ውስጥ ትልቁ ነው። በቀጣይ ደግሞ ቴክኖሎጂ፣ ንግድና ኢንቨስትመንት እንዲጠናከር እንዲሁም ቀጣናዊ ሰላም እንዲረጋገጥ በጋራ መስራት አለብን። በመግለጫው በአዲስ አበባ በቅርቡ ኤምባሲዋን የከፈተችው ሶልቫኒያን ጨምሮም የፊንላንድና የኦስትሪያ አምባሳደሮች ሀገራቸው ከኢትዮጵያ ጋር ያላቸው ግንኙነት በሚመለከት ማብራሪያ የሰጡ ሲሆን ሀያ አንዱም የህብረቱ አባል ሀገራት ግንኙነታቸውን እንደሚያጠናክሩም ተናግረዋል።